ማን እንደማፈቅር ላሳይሽ። እሺ፣ በጣም ነው ማፈቅታት፣ መወዳት፣ ማከብራት። አዎ፣ ያፈቅራታል። ዛሬ የሰማሁትን ይህን ለሁሉም ሰው ሼር አድርጉ ልጅቷ ለገናና ለጥምቀት ወደ ኢትዮጵያ ልትመጣ ነው። ለበዓል ማለት ነው። በዓልም ምክንያት አርጋ አሁን ቡርኬ የታመመው በጣም ዲፐርሽን ውስጥ ስለገባ ነው። ልጅቷ ልትመጣ ነው። ብዙ ነገሮች አሉ። እዚህጋ ጋር ማውራት አልፈልግም። ግሩፕ ክሬት አርገዋል። ግሩፓቸው ውስጥ ገብቻ አለሁኝ። ግሩፓቸው ላይ ገብች አለው ሌላ ሰው የእነሱ ወዳጅ መስዬ ገብች አለሁኝ። እያወሩ ያሉትን ይጨርሱ እንዳይበሉኩኝ ፈርቼ ነው እንጂ እስኪ የሚያወሩትን ይጨርሱ ብዬ ነው። ግሩፓቸው ላይ እንዳለ የሚያወሩትን እየተወያዩ ያሉትን ሁሉ ነገር መረጃውን ሪከርድ አድርጌ አስቀምጫለው ማለት ነው። ሪከርድ አድርጌ ያለውኝ አብር ሶሪ። ቡርኬ እየታመመ ያለው በልጅቷ ምክንያት ነው። እግዚአብሔርን፣ በልጅቷ ምክንያት ነው እየታመመ ያለው። ምክንያቱም በተለያየ ስልክ እየደወለች እየደወለች በጣም ቡርኬ ላይ ጫና እያበዛች ነው። ሃይሚ፣ እባክሽን፣ እባክሽን፣ እባክሽን፣ እናንተም እባካችሁን፣ ይሄንን ሚዲያ ይሄንን ቪዲዮ የምትሰሙ በሙሉ ይሄንን ቆርጣችሁ ለሃይሚ ይላኩልን። ቡርኬ በጣም ከባድ የሆነ ጭንቀት ውስጥ ነው ያለው በልጅቷ ምክንያት እኛ ከትላንት ወዲያ ለምንድን ነው ለልጅቷ ልጅቷ ልጅቷ የምትለው ለምንድን ነው ለልጅቷ ቦታ የምትሰጣ ስንል ነበረ ግሩፕ ክሬት አድርገው አንደኛዋ ልጅ ከዚህ በፊት የቡርኬ ቀንደኛ ደጋፊ የነበረች አሁን ደግሞ ቡርኬን የምትሰድብ ልጅ ናት ልጅቷ ስሟንም ፎቶዋንም ቴሌግራም ላይ ስክሪንሽት አንስቼ አስቀምጨዋለሁኝ ማለት ነው በፊት ቲክቶክ ላይ በጣም ቡርኬን የምትወደው ከነሱ ጋር ተቀላቅላለች እያንዳንዱን ነገሮች መረጃቸውን እንዳለ ይዣለውኝ። ቡርኬና ሃይሚን ለመለያየት እየሄዱበት ያለው ከባድ ሴራ አለ። አሁን ቡርኬን እንደዚህ የሆነ ወይ ካፌ ወይ የሆነ ቦታ ላይ ሲሄዱ የሆነ ነገር ምናምን ነገር አለ አይደለ? ሌላ ሴት ምናምን አይነት ነገር ምናምን አድርገው ለመስራት እየሞከሩ ነው። ምክንያቱም ይሄን ሰሞኑን ምንም ስላልተሳካላቸው ማለት ነው። ሌላው ቡርኬ አይዞክ አይዞክ እኛ እህቶችክ አለን አለን ቴሌግራም ላይ ግሩፑን ውስጥ ቆልፈውታል። እኔ እዛው ነኝ ያለሁት። መረጃቸውን እንዳለ እስካሁን ሲወያዩበት የነበረውን እንዳለ ስክሪንሾት ሪከርድ አድርጌ አስቀምጨዋለሁ ማለት ነው። ምክንያቱም እኔ ይህንን ካወጣሁባቸው ከዛ ውስጥ መንጥረው ሊቦልኩን ይችላሉ ማለት ነው። እኔ ዝም ብዬ ወዳጅ መስዬ ነው ጆይን ብዬ የገባሁትኝ ማለት ነው። ጆይን ብላችሁ ለመግባት ሁሉ በገንዘብ ነው ያደረጉት በጣም በሚገርም ሁኔታ ማለት ነው። ለምን ብዙ ሰው እንዳይገባባቸው፣ እንዳይዳፈሩ፣ ሰው እንትን እንዳይላቸው ማለት ነው። ገባችሁ? ስለዚህ ቡርኬ ሊነቃ ይገባል። ሃይሚ አንደርስታንድ ልታረጉው ይገባል። ልጅቷ ይህ ሁሉ ነገር እንደዚህ እንድትሆን የተደረገ የዛሬ ወር አካባቢ የተሰራ ቪዲዮ አለ። ቡርኬ ለሀይሚ እንደሚያፈቅራት እንደሚወዳት የሚያፈቅራት ሴት እንዳለች አድርጎ ቪዲዮ ሰርቶ ነበረ። መግቢያ ላይ እንዳሳየኋችሁ ማነው የቆየ ቪዲዮን ቢሆንም ማለት ነው ለማስተዋሲያ ያክል ነው ያንን ቪዲዮ ያመጣሁላችሁ። ያንን ቪዲዮ ካየች በኋላ ነው ልጅቷ እንደዚህ እየሆነች ያለችው ማለት ነው። እስከዛሬ ለሱ ደውላም ፈልጋው ቡርኬ የት ነው ብላ የማታቅ ሴት፣ ዛሬ ግን መጥታ ቡርኬን እና የሃይሚን ሕይወት ለመበጥበጥ ለመበታተም በዚህ ደረጃ ስትደክም ሳይ በጣም ነው ያዘንኩት። ሼም ነው ሼም ነው። የእውነት አንቺ ስላልሽ እነሱ አይለያዩም፣ በእርግጥ አይለያዩም። በጣም ያሳፍራል ያሳዝናል። እያወራሽ ያለሽው ግሩፕ ላይ ድምፅሽን ሁሉ ሪከርድ አድርጌ ይዋሉ። የትም ሀገር ብትሆኝ እኔ የምኖረው ኢሮፕ ነው ኢትዮጵያ ያለችን ሴት እንዴት ያፈቅራል ምናምን ብለሽ ስታጣጤ፣ አንቺ ከኢትዮጵያ አይደል ወደ ኢሮፕ የገባሹ? አንቺ ከኢትዮጵያ አይደለ ወይ ወደ ኢሮፕ የገባሹ? እኔ አልፈታሽም ፈታሽም፣ እስከ ጥግ ድረስ እስከ ጥግ ድረስ አብሬሽ ነው ሚሄደው፣ እስከ ጥግ ድረስ ማለት ነው። አልተውሽም፣ የምሬ ነው የምርሽ። እያንዳንዱ መረጃዎችን አወጣለውኝ። እያንዳንዱ መረጃዎችን ለውርኬ መላክ አለብኝ። እልክለታለሁ ትንሽ የቲክቶክ ሚሴጁ ዝግ ስለሆነ ነው እንጂ በቲክቶክ ሚሴጅ መላክ ይችላል። በአሁኑ ሰዓት ግን የእሱ ዝግ ነው። ኢንስትግራም ላይ ኢንቦክስ ላይ ጽፍለታለሁ። እያንዳንዷን ነገር አደርሰዋለሁኝ። ይደርሰዋል ማለት ነው። እና እመኝኝ፣ ምንም አታመጪም፣ ሀይሚና ቦርኬ አንቺ ባልሽው አንቺ ስላልሽ አይደለም ይለያዩት ግሩፕ ክሬት ብታረጊ ሰዎችን ብሰበስቢ መጥፎ ሰዎችን ብሰበስቢ፣ የሰው ደስታ፣ የሰው ፍቅር የማያስደስታቸው ወዳጅ መስሎ ጠላቶች። ኦኬ ከዚህ በፊት አንዷ እዛ ግሩፕ ላይ ያየዋት፣ ከዚህ በፊት ገና መጀመሪያ አካባቢ ላይ ዩቱብ እንደጀመሩ ምናምን በጣም ስለነሱ መልካም ነገር የምታወራ ሴት፣ እነ ቡርኪን የምትወዳቸው የነበረች ሴት እዛ ግሩፕ ላይ ስላየዋት አፍሬያለሁም ደንግጫለሁም። እና ይሄ ነው ያለው ነገር። ብዙ ሊደራጁ፣ ብዙ ነገር ሊያመጡ ይችላሉ። ሚዲያ ላይ የተለያየ ነገር ፎቶ በዶላር እንትን ኤአይ በዶላር ነው የሚሰራው እና የተለያዩ ነገሮችን በዶላር በመስራት እንትን ሊሉ ይችላሉ። ሚዲያውን የተለየ ነገር አምጥተው የቡርኬን አይምሮ እንትን ሊሉ ስለሚችሉ ሁላችሁም ይህን ነገር ገብቷችሁ ይሄን ነገር ተመልክታችሁ እዚህ ነገር ላይ ፎከስ አርጋችሁ ልሰሩበት ይገባል እና እነሱ አይለያዩም መቼም እኛ በሕይወት እስካለን ሀይሚና ቡርኬ ከተለያዩ ማለት ነው ነው ነውምላችሁ። እኔ ዩቱብ አቁማለሁ። ሀይሚና ቡርኬ ከተለያዩ እኔ ዩቱቤን ለአንድ ሰው እሰጠዋሉ መስራት ለሚፈልግ ሰው፣ አልዘጋውም፣ ዲሌት አላርገውም፣ ለሰው እሰጣለሁ። ቃሌ ናትቺ። ሀይሚና ቡርኬ ማለት ነው ብዙ ፈተና፣ ብዙ ችግር፣ ብዙ ብዙ ብዙ መፍታት የማይቻሉ ነገሮች ሊገጥማቸው ይችላል። እመኑኝ እመኑኝ እመኑኝ እመኑኝ። መቶ ፐርሰንት መቶ አስር ፐርሰንት እመኑኝ። ጠላት የፈለገውን አክል ጠላት የፈለገውን አክል ጉድጓድ አርቆ ቢቆፍር ጠላት ራሱ ይገባል እንጂ ቡርኬና ሃይሚ ህይወታቸውን በአንድነት በአንድ ላይ ከመምራት ወደኋላ አይሉ። ያለው ነገር ይሄ ነው። እያንዳንድሽ ወደሽም ጠላሽም፣ ቡርኬ ላይ ሴራ የምታሴሪ ቲክቶክ ላይ ሄደሽ ቡርኬን ወደዋለሁ እያልሽ ሃይሚን የምዘቀዝቂ፣ ሃይሚን ወዳታለሁ ብለሽ ቡርኬን የምዘቀዝቂ አይሳካላችሁ። ምክንያቱ ወዳጅ መስላችሁ ጠላቶች ብዙ አላችሁ። እኔ ሃይሚን በጣም ነው የምወዳት። ጎበዝ ናት፣ አክቲቭ ናት፣ ጀግና ናት። ጌታን ጀግና ናት። ምንም የሚወጣላት ነገር የለም። ሺዝ ቨሪ ስማርት ጀግና ሴት ናት። ብዙ ፈተናዎችን አልፋ ብዙ ችግሮችን አልፋ ዛሬ እዚህ ደረጃ የደረሰች ጀግና ሴት ናት። አሁንም ቢሆን ጥምቀትና ገና ልጅቷ ልትመጣ ነው ኢትዮጵያ ነው የምታከብረው መቼ እንደምትመጣ መቼ ትኬት እንደቆረጠች ምናምን እደርስበታለሁ መረጃውን አመጣላችኋለሁኝ ምንም ነገር አይፈጠርም እንዳሰጉ ቡርኬ ራስክን አበርታ ሲም ካርድህን ቀይር ሶስት ቀን ቪዲዮ ሰርቻለሁ ሲም ካርድህን ቀይር ብዬ ቴሌ ሄደክ ሲም ካርድህን ቀይር ይሄኛውን ለተወሰነ ጊዜ ዝጋው ወደ ህይወትክ ተመለስ ሀይሚን ተንከባከብ ራስክን ጠብቅ ለማንም ብለክ በማንም ሰው ስትረስ መታመምም ራስክንም ለማንም ብለክ ለደቂቃ መጉዳት የለብንም ወንድሜ። ኦኬ ወንድም አለም፣ ለማንም ብለክ እኛ ደግሞ ከጎን ካለን ከስር ከስር አነፍንፈን ደርሰን የሚመጡትን፣ ኦኬ እናንተን ለመለያየት የሚመጡትን ብዙ የራሳቸውን መረጃ ፐርሰናሊቲ እናወጣለን። ልጅቷ ከአንተ ከተለያየች በኋላ ፍቅረኛ ይዛ ወደ ሌላ ሀገር እንደሄደችም መረጃ አለን። እሷ ግን የውሸት ሰርግ ነው የደገስኩት ብላለች ግሩፕ ላይ ፎቶዋን አይተነዋል። የሰርግ ፎቷን ከልክ አልፋለው ካለች፣ እኛ የውሸትም ለኢሮፕ መውጫ ብላ የውሸትም ፎቶ ትነሳ የእውነትም ታግባ ቪዲዮውን አውጥተን እንለጥፍላታለን። ይህንን ከማድረግ ወደኋላ አንልም። ጋይስ በርቱ በርቱ። ሀይሚና ቡራ ይፋቀራሉ፣ ይዋደዳሉ፣ መቼም ቢሆን አይለያዩም። አራት ነጥብ ጨርሻለሁ። ማይመቻችሁ ዋጡት። የሚመቻችሁ ደስታችሁን ግለጹ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ ማድረጋችሁን ደረሱ። ጋይስ ባይ።